አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ዘጠኝ በዚህ ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጁ ስራቸውን የእጅ ስራቸውን እንዲሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። ቀንበራቸውን ተጠምዶ ታላቅ ተጋድሎን ተጋደደ። በዘመኑ ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አገዛ ሲሉት፣ እነሱም እኔ እስከ ዛሬ ህዝባዊ ነኝ በአለም ሳለሁም ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል። ይህ አይበቃን ምን አላቸው ጊዜ የሚያለቅስ ሆነ። ለምን ታለቅሳለ በጠየቁት ጊዜ ወላጆች የሞተው እንደ አደግ አድርገውኝ አድርገውኛልና ይላቸዋል። ምግቡም የማይጠንጣ መጭ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በጣም ማ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው ለበሽታ መድኃኒትነት አለውና ብላ ብሎ ብዙ ለመነ። እሱም ወንድም ይ መነኝ እኔ በዚህ ደዌ ውስጥ ሰላሳ ዓመት እኖር ዘንድ ወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ስልኩን በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እሱንም የፈለጉ ዞሩ ሉት አላገኙትም። ያችንም ማሳ አልፈው ከዳሩ ተቀመጡ ጥቂት ሊያርፉ። ከእርሳቸውም ጋር አህያ ነበረ፣ ወደ ማሳው ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁን እሳ ወኬ ዋለ እግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ግስ እናሾሙት። ከዚህ በኋላም ተጋድሎንና ለአረጋውያን መታዘዝን ጀመረ። ወጣቶችንም በጎ ስራ ያስተምራቸዋል፣ ሰምታችሁ የምትታዘዙ ሁሉ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያልፍበትን ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚህ ገዳም ያሉ ጎልማስ በጠየቁት ጊዜ እንዲህ አላቸው፣ በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችን ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከነሱ በኋላ ተስማንተ ገዳ የምንኖር ሆነ። ይህንንም እያለ በፍቅር በሰላም አለት የህይወት አክሊልንም አገኘ። እግዚአብሔር ምስጋና ይሁን እኛንም በሳድጉ ጸሎት ይማረን በረከቱም ትድረሰን ለዘላለሙ አሜን። ሰላም ለይሳ ከሜሲ ብወቀ ሲሰ ዛአም ዛአም መረ አድግ መንገደ ተግሂሰ ጻ ማመመንጎሰ በስጋው ሃደማ በህብስሰሃመደ ማይጣንት ይስሰ የበህብስትህውሰ በዛት ለት ነስም ሃያን መስተጋሪ ቅዱስ ስድሮስ በዚች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድር ያደረገ ከገበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገኖች ናቸው። ይህንንም ቅዱስ በወለዱት ጊዜ ስድሮስ ብለው ሰየሙ። ከብዙ ወራት በኋላም ከሃዲው ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ ምስክና አውጥቶ ከሚስቱና ከልጁ ጋር ገለላል። ነገሩ ባለቤት ጌታችን ኢየሱስ ክርስቶስ ስም መሳጠኞች በመሆን ከዚህ ዓላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተገመሩ። ከዚህ በኋላ ለጣውታት እና የሰንቅቡ ከንጉስ ሸሽተው ስለተሰወሩ ከሃዲ አመጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውም አምስት መቶ ጭፍራ አድርጎ ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉሥ ጠየቃቸው። እነሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውቆ ጊዜ ታሁን ታላቅ ስንፍና አደረግ ስታል እና በሰማ ጊዜም ተቆጥቶ የበደላውን አንገት ይቆርጡ ዘንድ አዘዙ። የሰማዕትነት አክሊልን አገኙ። ቅዱስ የስድሮስ እንግዲህ መከር እንደሆነ ብሎ አሰረው። ያን ጊዜ አስራ ሁለት ዓመቱ ነበር። ከጥቂት ቀን በኋላ በአንገዱ የብረት ዛንጅርና አጀመድ አስገብተው ከንጉስ ፊት አቀረቡ። ንጉሱም አልፈራህን ምን ልብስ ለመመለስ አልመከረምን ብሎ ጠየቀው። እሱም እኔ የቀናች ሃይማኖት ትቼ ወደ ሴተት አልመለስም አለው። ያን ጊዜ አራብተው ከመሳቶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉስ አዘዘ። እናቱ ሶፊያን ከደሙ ወስዳ ንጉሱ ፊት ላይ ረጨች፣ እንዲህ ማለችም ከሰው ሁሉ አንተ የተረገምክነ። እንዲሁ እህቱ አፎሚያም ድንጋዮችን አንስታ ንጉሱን ንጉሱንና መኳንቶችን ወረወረችባቸው። ንጉስም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸው፣ ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ የስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞ ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይ ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡት። መድኃኒታችንም ከሞት አስነስቶ እንደ ቀድሞ አደረገው። ከዚያም ሂዶ በንጉሱ ፊት ቆመ። ንጉሱን ከብረት አልጋ ላይ አውጥተው ከበታቸው ሳት እንዲያነዱ አዘዘ። ሁለተኛም በብረት አልጋ ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከስምንት መቶ ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታች እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱ እንዲቆርጡ ታዘው ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው ሶስተኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ማየት ጣሉት። ወዲያውን የበላይ ታደጋ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰ። ንጉሱም በከተማ መካከል እንዲሰቅሉት ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤል እንዳለና አደረገ። ከዚህ በኋላ በየጥቂቱ ቆራርጠው እንዲከትፉትና እንቅብ ሰብስበው ወደ ባይር እንዲጥሉ ታዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜ ሚክሮ ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባይሩ ዳር ቆመ። ከዚያ አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ሲያስነሳው አምስተኛ ነው። ንጉሱም በአፈርና የሚያደርገው በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያአስቀ ዘንድ እጅናግሩን አስ ወደ ሰሎንቄ ሀገር ላከው። የሰሎንቄ ሀገር ገዥም አስቀድሞ ስለሚያውቀው ከቅዱስ የስድሮስ ጋቸነተንድሮላይን አደረገ። ንጉሱም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ የስድሮስንም ወደ እሱ መልሶ በእስር ቤት በረሃብና በጽማ አኖረው። ቅዱስም በስርአቱ መጠን ታላላቅ ድንጎች ታምራትን እያደረገ በሽተኞች ሁሉ አዳነ። በዚህችን በግንቦት 19 ቀን በስድስት ሰዓት ከከተማዎች እንዲሰቅሉት ንጉስ አዘዘ። አየርን መላይክትን ታበላች የፍርዋሪ ጌታችን ኢየሱስ ክርስቶስን ብዙዎች ቃል ኪዳኖችን ከሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። የማይጠፋ መንግስት ሰማያትን የሰማይትነት አክሊልን ተቀበለ። በተጋድሎ የነበሩ የኖረባቸውም 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን እኛንም በአማላጅነቱ ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኢስድሮስ

ወበዛት ዕለት አረፈ አባ ዮሴፍ ብርሃነ ዓለም። በዚች ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ሲያዩት እና የሰሙት እስኪያደንቁት ድረስ በአባቱ ቤት ሳለ የዜና ደግ በሁሉ ተማለ። የቤተ ክርስቲያንን መጻሕፍት ተረጎመ። ከዚህም በኋላ ሊቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መላኩ ሚካኤል ላክለትና እና ዮሴፍ ወይ ይህን ኃላፊውን ዓለም ትወደዋለህን እስከ አጸያፊ አይደለምንም በውስጡም ያለው ሁሉ ከዚያችን ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነና በጾም በጸሎትም መኖር ጀመረ። ከሆነ ቃውራጃን ስሙ አባ ዘካርያስ የሚባል ነበር። እርሱም ለዮሴፍ ዘመድ የሆነ በጭልታ ዮሴፍን ወስዶ የመንኩስና ልብስን አለበሰው። ወደ ትግራይ ምድርም ወሰደውና እና በዚያ ለመንኩስና ስራ የሚገባ ሴፈትን ስፌት እንተማረ ከዚህም በኋላ ወደ በረህ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ጋር ከአንበሶችም ከዘንዶችም እየተፈተኑ በየአይነቱ ሆነ ተጋድለው በመድከም ኖሩ። በጽድቃቸውም ኃይል ብዛት ብዙ ታምራትን አደረጉ። አባናትላይ ንጋለ እንጨት በመሀል እጁ ይዞ በሆነ ቦታቸው ፊት ዞረ። በዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈሳ አገናኝቶ እንደ ቀድሞ አደረገው። ገብርሄልም ህዝባዊ ሲሆን በሞታ ጊዜ ያተንቁት ሲሉ ጌታ የኢየሱስ ክርስቶስ ኤጲስቆጶስነት ሽሞኛል እና እኔ በእጅ አጠምቃቸው አለው አላቸው። እንዲም ቅዱሳን የትሩፋታቸውንና የስልካቸውን የአማረ ስራቸውን አሳዩ። ከዚህ በኋላም አባ ዮሴፍን ወደ ጳጳስ አስወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቆመ። አርባ ማለት አርባ ሌሊት ቆመ። ከድካም ጽናትን በወደቀ ጊዜ ቅዱስ ሚካኤል ፈጥኖ መጥቶ አነሳው። ሁለተኛውን ከገደል አፋፍ እጁን ዘርግቶ ሳይሰበስብ አርባ ቀን አርባ ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤል ተቀብሎ ወደ መቆሚያው መለሰው። ደግሞ ከደንጊያ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስተራሩት ነበር። መላእክትም ያበረታቱና ያጸኑታል እና አፍንጫ ንጫ እስኪፈስ ድረስ በየ እልፍ እየሰገደ ኖረ። እዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ወደ ሰሜንም ምድር ተሻግሮ ከያሬት መቃብር ገባ። በደጃፉ ላይ ተቀርጽ አግኝቶ አንቀጸ ብርሃን ተባለ።

ከዚህም በኋላ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። አባ ወልደ መድህን እጅ አስኬማ ተቀበለ። አባ ወልደ መድህንም ሊፈትነው ወዶ ሰባት የጽድ ቅርንጫፍ ሰብሮ ተከለው ብሎ ተከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በገለብ አደሙ እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በመቤታችን ድንግል ማርያም ስም ባነሳቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት እለትም በቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከሀያ አራቱ ከአይነተ ሰማይ ጋር ያሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት እለትም ነብር ከእናቱ እጅ ህፃንነት ወሰደ። በአባይ በሴፍም ስም በአማጸነችው ጊዜ በአማጸነችው ጊዜ በሶስተኛው ቀን መለሰላት። ለልጆቹም ገንዘብ የሆነ የእንስሳት ትሬት እንዳያደርጉ ስጋ እንዳይበሉ የወይን ጠጅ እንዳይጠጡ ትና ቅንነትን እንዲማሩ ከንቱ ነገር ዋልተን እንዳይናገሩ በቤተ ክርስቲያን ውስጥ እንዳይስቁ ይህ ሁሉና የመሳሰለው ስርዓት ሰራላቸው። ከዚህ በኋላ ምሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰይማት ቤተ ክርስቲያንም ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱ በእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሳዊ ወሲ ዘነጣ ከመይ ለቡ ስውረ ወከመይ ፈክር ዋ